መለስበታል እንድታውቁት የምፈልገው ነገር ግን ፎር ኤግዛምፕል እዚህ የምኖርበት ሀገር አሜሪካን ሀገር የብዙ ዓለም ሕዝብ ይኖራል እና ዋናው መግባቢያ ቋንቋው እንግሊዘኛ። እንግሊዘኛ ስለተናገረ አሜሪካን ሀገር ውስጥ አንድ ሰው አሜሪካዊ ነው ማለት አይደለም። ወይንም እንግሊዝ አገር ውስጥ ያለ አንድ ሰው እንግሊዘኛ ስለተናገረ እንግሊዛዊ ነው ማለት አይደለም። ስለዚህ እኔም አማርኛ ስለተናገርኩ አማራ ነኝ ማለት አለ ግን የማስተላልፋቸው መልክቶች ሁሉ እንዲገባችሁ ስለምፈልግ ነው በአማርኛ ማስተላልፈው። ፕላስ ቋንቋ ነው የትግራዊ ቋንቋ ነው አማርኛ አማርኛ የትግራዊ ቋንቋ ነው የማይለው ነገር የለም። ብቻ አማራን ለማስጠላት ያልሰራው ያልፈነቀለው ድንጋይ አልነበርም እና ለዚህ ሰው ነው ወይኔ አሁን አሁን ከጠየቀኝ ነብሲ ማር የሚለው ሚት ሚጥ አድርግልህ እያልኩ በማኒፌስቶ አማራን ያስጠላ አማራን እንደ ህዝብ እንዲጠላ አማራና ኦሮሞ እንዲጣላ ካረጉ ቀንደኛው ህወሓት እጠላለሁ። በጣም ዘረኝነት ከሚዘገንት በሚሰቀጥጥ ሁኔታ ሲያደርግ የነበረው ህወሓት አማራና ኦሮሞ እንግዲህ አማራና ኦሮሞ አብረው ባይኖሩ ይህን ያህል ዘመን ይህን ያህል ዘመን ለምን አማራና ኦሮሞን ያህል የተጋባ ማህበረሰብ አታመጡ? አማራና ኦሮሞ ጸበኛ ቢሆኑ ቢሆኑ ነው። ግን አማራና ኦሮሞን አጣልቶ የሚመጣ ትርፍ አለ ማ ህወሓት ቁልቋላ የምታተርፈው ትርፍ ነበረ። ምክንያቱም ለብቻው አቅም የላትም። እንዴት ዶጋ መድ እንደሆነች አያቸው አይደለም። ምንም አቅም የላትም። በቃ አፈር ቀድሜ ገብታለች። የአማራና የኦሮሞ መጣላት ለእሷ ትልቅ አድቫንቴጅ ነበር። ለህወሓትም ለሻቢያም ትልቅ ጥቅም አለ። አማራ ከኦሮሞ መጣላት ትልቅ አድቫንቴጅ አለ። አማራን ይጠላል። አማራን በጣም ነው የሚጠሉት። የህወሓት ህወሓት የተባለ በሙሉ አማራን የሚጠላል። ህወሓት ሆኖ ስለ አማራ መልካም የተናገረ ወፍ አታመጣ፣ አንድ ሰው አታመጣ፣ ህወሓት ሆኖ አማራ የሚሆን በፍጹም ልታመጣ እንደ ህዝብ ፖለቲካውን ጥሪ አማራ ባህዴንን አማራ ህዝብ ይጠለዋል። ትግራይ ብቻ አይደለም። አማራ ህዝብ ህወሓትን እስቲ አሳልፈው የሚጠላ የምታመጣ አንድ ሰው አታመጣ። ሌቦች ዘረኞች ናቸው፣ ዘረኞች ባለጌዎች ናቸው። ገባ አማራ ሆኖ ባህዴንን የሚጠላል፣ ኦሮሞ ሆኖ ብልጽግናን የሚጠላል፣ ኦሮሞ ሆኖ ኦነግን የሚጠላል በትግራይ ስትመጣ ግን እነሱ ከሌላው ጋር ሲሆን አንድ ነገር አዎ እንጠላለን የሚል አታመጣ አታመጣም። ሌቦች ናቸው። ዘረኛ አጥንታቸው ውስጥ የገባ ዘረኝነታል። አየ ኦሮሞ ጋር አለኩ አልኩ እኮ ኦሮሞ ነው ብልጽግናን የሚጠላ የሚታገል በአሁኑ ሰዓት አለ። ፌር ስትሆን ሰዋዊ ስትሆን እንደዛ ነው ምታረ በህዝብ ደረጃ ነው፣ ህወሀት አማራ የምትጠላው ይሄን አምነ ተቀበል። የአማራ ልጆች አንዳንዴ የዋህ የምትሆኑት ነገር አለ። የዋህ የምትሆኑ ህወሀት ጋር ምንም አይነት አማራው የሚሰራው ነገር መኖር የለበትም። ለመጥፋት ካሉ ለመስጠቃም ህወሀት ከፍተኛ በደል በአማራ ህዝብ ላይ በኢትዮጵያ ህዝብ ኮ እንዲጠላ ለማድረግ ያልሰራችው ነገር አለ። ሌላም አመጣላል። አንድ ጎንደሬ ደብተራ ብሎ የሚለውን ነገር ላምጣላቸው እና ይህ ሰውዬ ሚጥሚጥ አያርግልጆ በባህላዊ ባህል በአናት ተከለው ያንተን ባህል የአማራን ህዝብ በዛ ደረጃ እንደ ህዝብ ነው ማወራህ። የኦሮሞን ህዝብ እንደዛ የሚሳደበው ማነው የሚባለው? አሁን የት አባቱ እንደገባ አይታወቅም። ማዕረግ የምትባል መጥፋት አለብህ አንተ። እግዚአብሔር በህይወት አያኖረ ህዝብን የትግራይ ህዝብን የትግራይ አንድ ልጅ ህፃን ልጅ ባገኝና እባብ ባገኝ የትግራይን ህፃን አጠፋዋለሁ የሚለው እሱም በህይወት እንዲኖር አልወድም። በያጥፋ ህዝብን እንደ ህዝብ አትናገሩ። የእኔ ፖለቲካ ፓርቲ ስናገር ኦሮሞን ይጠላል፣ አማራን ይጠላል፣ ትግሬን ይጠላል እያላችሁ ነው ቁማር መሰሩት አትችሉኝም። አንተ በህይወት አልኩ ኮ እንጆይ ልታደረግ የደስ ይጥና ያልከው አየህ፣ የአማራ ደም እንደዚህ ነው የሚደፋ

ኖ ኖ ሌላ ነበረ በጣም ሚዘገንን አመጣዋለሁ። ያ እና እንደ ህዝብ አማራን የሚጠሉ አሉ። እንደ ህዝብ አማራን የሚጠሉ አሉ። ይሄ ማን? የህዋት ርዝራዦች፣ የህዋት ርዝራዦች እንደ ህዝብ አማራን ይጠላል። እንደ ህዝብ ነው ህዋትን የሚደግፍ አማራን ሙሉ በሙሉ ነው የሚጠላ። ይሄን አታምኑበትም። የአማራ ትልቁ ድቅመት ይሄ ነው። ህዋትን ደግፋለሁ ካለ ይጠላል። የእነሱ ማንነት አማራ መጥላል። እንደ ማንም ሲጠላ ደስ አይለኝም። በአሁን ሰዓት ብልጽግናን ደጋፊዎች እነሱ ናቸው። ህዋትን እንኳን ትታዋታል። በአሁን ሰዓት ሎዛ ጎዛ ብልጽግና ናት። በአሁን ሰዓት እንደምታየው የአብይን ንግግር ደስ ብሏት ነው የምትፖስተው። ምን ብሏት ነው የምታደርገው? ብልጽግና ሆናለች እማማ ፊሽካ ኩልያ የምትባለው የምን አባቷ ሊያናት ሌላ ነው ስሙ፣ ምንድን ነው የምታረገው? የብልጽግና ነገር ነው የምደግፈው። ረግጠ ስትገዛቸው ገዛቸው። በክብር በክብር ይወዷዋል። ብልጽግና አንድ ነጥብ ሶስት ሚሊየን የትግራይ ህዝብን ቆምጧል። ብልጽግና ነው ያደረገው። ሀገር የሚመራው ሀገር መሪው ብልጽግና ነው። ሽባ አድርጓቸዋል። አሁን በደንብ አድርገው የሚሰግዱለት ማንን ነው? ብልጽግና አያቸው፣ ሽባ ሽባን ያደርጋቸው ጨርሷቸዋል። ግን አማራ ክልል ላይ መጣው አማራ አልሄደም። አንድ ፋኖ ትግራይ ላይ አልታሰረም አልሞተም። አንድ ፋኖ ነው የማወራ። ከክልሉ አማራ ፋኖ አልወጣል። አማራ ሚሊሻ በተአምር የትግራይ ክልል አልሄደም። ነቨር ጥላቻቸው ግን የአማራ ነው እንደምታዩት። ጥላቻቸው ሁለመናቸው አማራን ለመብላት ለዚህ ነው ህወሓትን በጣም ምጠላት በጣም አድርጌ ፍርክስክሷ እንዲወጣ መሰራት አለበት። ህወሓት ፍርክስክሷ ዘራቸው አጥንቱ ውስጥ የገባ ማንነት ነው ያለ። ባዶ ካረቆ በኋላ ነው ምትሰራው። ስለዚህ በጣም በጣም በጣም ይሄ ሰው ለአማራ የነበረው ጥላቻ ቀላል አልነበረ። ህዝቡን ነው የሚጠላው፣ ህዝቡን ስለዚህ ለዚህና ለተስፋዬ ገብረአብ ጆንያ እንት ሲሆንም ተቀላቅለዋል። ሁለተኛ ደስ የሚለው ነገር ምንድን ነው? እነሱ ቀድሞ አረፉ፣ እነሱ ቀድሞ ጠፉ። የአማራ ህዝብ መቼም ማይጠፋ። ገና የአማራ ህዝብ ጠንክሮ ከሰራ ገና ፖለቲካውን በደንብ አላወቁትም እንጂ ጠንክሮ ከሰራ አይደለም ማራ ኪሎ ሌላ ነገር ሊያመጣ ይችላል። ለውጥ ማያመጣ ይል የተገፋ ለውጥ ያመጣል። የሚገፋ ሁልጊዜም ለውጥ ያመጣል። አማራ እየተገፋ ነው፣ ለውጥ ያመጣል። መቶ በመቶ መቶ በመቶ ሰርጎ ገቦች ነው ያስቸገሩት አማራ። ምክንያቱም ቋንቋ ሁሉም አንደርስታንድ እንዲያደርገዋል። የአማርኛ ቋንቋን ሁሉም አንደርስታንድ ያደርጉታል ኦነግ ሻቢያና ህወሓት አንድ ላይ ሲያወሩበት የነበረው በአማርኛ ቋንቋ ተግባብተው ነው፣ አራት ኪሎ የገቡት። ስለዚህ ሰርጎ ገቡ በጣም ከባድ ነው። አማራን የተጣራ አማራ ለማምጣት በጣም ከባድ ነው። ስለዚህ ፖለቲካው የአማራ ጥንቃቄ በተሞላበት እየመነተ በደንብ እያየ እያየ የሚያደርገው ነገር ስላለ ትንሽ ጊዜ ሊወስድ ይችላል እንጂ አማራ የተጣራ አንድነት የሚፈጠረ ጊዜ ድምጥማጡን ያጠፋዋል የብልጽግና ፖለቲካ ያከትምለታል። አማራው ሙሉ በሙሉ ቼን ኦፍ ኮማንድ ሲኖረው በአንድ ንግግር ነገሮች ማስተካከል የሚቻል ሲመጣ አከተመለት። ያንን ደግሞ ያደርገዋል። ለምን እየተገፋ ስለሆነ የአማራ ህዝብ እየተገፋ ስለሆነ እየተገፋ ስለሆነ እየተገፋ ስለሆነ። አንዴ ያቺ ነገር ትስተካከል እንጂ ቼን ኦፍ ኮማንድን ማክበር ሲችል መሪዎቹን ማክበር የቻለ ጊዜ ከአስራ ስድስት ጀነራሎች በብልጽግና ጊዜ አስራ ሶስቱ ኦሮሞ ናቸው። አስራ ሶስት ኦሮሞ ናቸው። ግን የፈረደበት አማራ አማራን ነው አማራን ነው የምንጣላ ይለዋል ህወሓት አምነ ተቀበል የአማራ ልጅ ህወሓት ጠላቴ ነው ብለ ሙሉ በሙሉ ካላዎች ክበስተቀር ትበላለ ህወሓት የትም ቆዳውን ቀይሮ አማራን ለማጥፋት ነው ይዛል ቤትም በኩል አድርጎ እነ ጌታቸው ረዳ ቤትም አድርገው አማራ ነው ጥላቻቸው። የአማራ ጥላቻ አማራ የበለጣቸው አማራን ሳይ የሚበረግቅ ነው፣ ቁልቋላ ህዋት ሲባል አማራን ሳይ ደሙም ይፈላል። እኔን ሳይ ይፈላል፣ ቀና ብሎ አየኝም ዘቀዝቀዋል። ቀና ብሎ አየኝም ነው ፊ ማላቸውን የምቀመጠው። እናቱ የወለደችው አይናገረኝ። ስለዚህ የዋ የዋ የምትጫወቱ ጅልጅል የምትጫወቱ የአማራ ልጆች ያላችሁ ጅልጅል አማራ ቢደራጅ ስንት ነው ከሀምሳ ሚሊዮን ቶ ሀምሳ ሚሊዮን አርባ ሚሊዮን አራት ሚሊዮን ካደራጀ እኮ አሸናፊ ነው አራት ሚሊዮን ከተደራጀ አማራው ከአርባ ሚሊዮኑ ጨረስክ ጣጣን ጨረስክ ያ ላይ ነው መስራት አርባ ሚሊዮኑን ለማስረዳት አትሄዱ ከአርባ ከሀምሳ ሚሊዮን አራት አምስት ሚሊዮን ካስረዳኸው የአማራ አመለካከት ከገባው ያ ከገባው የአማራ ልጅ ምን ይሆናል? ንጉስ ይሆናል። እንዲገባው ፖለቲካ ማድረግ ከሀምሳ ሚሊዮኑ አምስት ሚሊዮኑ በደንብ አድርጎ ምርጥፋን ነው ካደረግከው፣ ጌም ኦቨር ጌም ኦቨር አምስት ሚሊዮን ካስታጠቅ አምስት ሚሊዮን ምርጥ አማራ ካመጣ የምታቀው ነው በቃ አፈር ከደሜ ያገባላል ማንንም። ስለዚህ መስራት ያለባችሁ እዚህ ሶሻል ሚዲያ ያላችሁ ኮልኮሌዎች አማራን አንድ ማድረግ፣ አማራን እንዲግባባ ማድረግ አማራ እንዲግባባ ማድረግ ስራ ነው መስራት። ዲስ ኢዝ አ ቢግስት ፕሮብለም አማራው ጋር ይሄል። ሁሉም የየራሱን አጀንዳ ይዞ ነው የሚመጣው የህዝብ አጀንዳ ሳይሆን የየራሱን አጀንዳ ይዞ የሚመጣ ቆሾ ቆምቦሬን ያል። ለዚህ ነው አማራ ጊዜ የሚወስድበት። አንድ ላይ አንድ ላይ ሆንክ ጊዜ አራት ሚሊዮን ከአምሳ ሚሊዮን አራት ሚሊዮኑን አንድ ማድረግ ከቻልክ ጌም። አንድነታችሁ ላይ ስሩ። ህወሓት እትንት ነው ያወጣ ፈሳም ነበረች ከድሮም። ከድሮም ፈሳም አማራና ኦሮሞን እያባላች የኖረች ነበረች። አማራና ኦሮሞን በማባላት የኖረች ናት። ምንም አቅምም የሚባል የሌላት ተደግፋን፣ የገባችው ሻቢያ ደግፏት፣ ህወሓት፣ ኦነግ ደግፏት፣ እንደገና ብዙ ብዙ የአማራዎች ነበሩ ይዛነ፣ በብዙ ተደግፋን ነው የገባችው። እንደ ጀግና ተራራ ያንቀጠቀጠ ትውልድ ብላ ትንበጫበጭ ነበር። አትርሱ ማን ነበር አዲስ አበባ ላይ መናገር የሚችለው? ለምን እንወሻሻለን? አዲስ አበባ ላይ በአጋዚ በሚባሉ ፊኛህ አልተረገጠህም? እንዲ አዲስ አበባ ላይ ሾርት ሚሞሪ ናችሁ። አዲስ አበባ ላይ ኑሮ ተወደደብህ እንጂ በአሁን ሰዓት እውነቴን ነው ብልጽግና ባይመቸኝም፣ ኑሮ ተወደደብህ እንጂ ፊኛህን የሚረግጠልህ የለም፣ አትተንፍስ የሚል የለም። ፖለቲካውን ላትወደው ትችላለህ፣ ዝም ብለህ ግን መኖር ትችላለህ። ትረሷል ያቺን ነገር ትረሷል። ፊኛ ሲረገጥ የነበርክ ሰው ካለ ትግርኛ ክለብ ላይ ይከፈት ነበር እንዴ? ጠና ብለታይ ነበር እንዴ? ለምንድን ነው የምትዋሹት? ሾርት ሚሞሪ ስሎ ናቸው። አታስታውሱም፣ የህዋትን ነፍሰ በላነት አታስታውሱም። እንደ አማራ በህዋት ቆር ተቆርጥሞ የተበላ ህዝብ የለም እንደ አማራ ተቆርጥሞ ጥላቻ የተሰራበት የለም። አማራን ለማስጠላት ኦርቶዶክስ ተዋህዶን ለማስጠላት ያልተሰራ ቁማር የለም። ስለዚህ ህዝብን ህወሓት ሲባል ህዝባችን እንሰደበ ቁልቋላ መላል ህወሓትን ዊልቼራ መላል ህዋትን ህወሓት እንዲጠፋ ነው የምፈልገው ከምድር ላይ ከምድር እንዲጠፋ እፈልጋለሁ። ለዘረኝነት ለዚሁላ ኢትዮጵያውያን እንዳንተማመን ካደረገን መርዘኛ መርዘኛ ህወሓት ነበረች። የኢትዮጵያ ነቀርሳ ህወሓት ነበረች። ዛሬ በዘር የምንባለው እነሱ ያመጡት ርካሽ ፖለቲካ ለጥቅማቸው ሲሉ ከፋፍለ ግዛው ብለው እንደ ከብት ክልል የተሰጠን በህወሓት ዘመን ነው። ክልልን የተሰጠን ይህ እዚህ ክልል መግባት አችልም፣ እዚህ ክልል መግባት አችልም፣ እዛ ክልል መሄድ የነሱ የመርዝ ስራ። ስለዚህ ጊዜ ይፈጃል፣ ፊክስ ለማረግ አዎ። ቼኑ አልታወቀም። ህወሓት አሁንም በአማራ ውስጥ አለ፣ በኦሮሞ ህዝብ ውስጥ አለ፣ በደቡብ ውስጥ አለ። ቼን እስካሁን አላቸው። የመርዝነታቸው ብዛት እኮ ኦሮሞ ህወሓቶች ሆነው ከኦሮሞ ወልደው እዛው ተወልደው አሳድገው የነሱ ኢንፎርሜሽን አቀባይ እስካሁን ድረስ አለ። አማራ ክልል ላይ አሉ። ብዙ በጣም በጣም በጣም መርዝ የሆነ ፓርቲ ብዙ ድብልቅልቋ ኢትዮጵያ እንዲወጣ ካደረጉ ፓርቲዎች አብያ መጣቱ ፍቅር ነበር። ቆም ብላችሁ አስቡ። አብይ ሲመጣ ትክክለኛዋን ኢትዮጵያ የምንፈልጋትን ይዞ ነበር የመጣው። እስካሁን ቼኑን አላገኘውም፣ የህዋትን እስካሁን ማን ምን እንደሚሰራበት ሲጎ በሰው ነው የደመሰሳቸው። መንገድ አለ። የአማራ ፖለቲከኞች በደንብ አላወቁት እንዴት እንደሚሰራ ከዋት ሚሊየን ጊዜ ብልጽግና ይሻለኛል። ሚሊየን ጊዜ ሚሊየን ጊዜ ለምን የአማራ ሀያ ሰባት አመት ያጣውን ሀያ ሰባት አመት ያጣውን አማራ ርስት በብልጽግና ጊዜ አግኝቶታል። እንዳትረሳ፣ በብልጽግና ጊዜ አግኝቶታል አግኝቶታል። ቆም ብለ ረጋ ብለ ካሰብክ የአራዳ ልጅ እየበላ ነው የሚያለቅሰው። እነ ገዱ አንዳርጋቸው ነው ፈርመው የሰጡት የነበሩ እነዚህ በጭባጮች አሳልፈው የሰጡት አሳልፈው የሰጡት እነገዱ እነ ማን ነው? ደመቀ መኮንን ምን ምን ተሰብስበው በደስታ የሰጡት አስፈርመዋቸው ፈሪ ሽንታም ስለነበሩ የአማራን ርስት አሳልፈው ሰጥተው ነበር። የህዋት ፖለቲካን እስካልጠፋ ድረስ ከአማራ ጋር ሰላም አይ የህዋት ፖለቲካን አማራ ምንም አይነት መቀበል የሌለው ኖ ኖ፣ ፖለቲካ እያወራው ነው፣ በሉልኝ አይደርም። ስለዚህ አማራ ልጅ በአንድነት ስትሰራ ውጤታማ ትሆናለህ። እንደነሰለሙን ተካልኝ ያሉት መርዝ የረጩት የአማራ ህዝብ እያየው ይኸው። ጦርነት ሳሄድ ምን ሳሄድ ቫኬሽን እንደሄደ ሲጥ ቫኬሽን ብሎ ሲንጠራር ሲጣለ ያ ቫኬሽን አካሄዱን ላሳያችሁ ላሳያችሁ፣ ወቅ እያደረግን ነው ላሳይ። ቫኬሽን ብሎ ነው ሴት ያለው አማራን እንዴት እንደሚሰድብ ላሳያችሁ።

ከምኖርበት ከአትላንታ ከተማ አስር ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ ተዝናኑ። ብቻ ያለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ ህይወታችን ይናስ እንዲህ ብሎ ሲጣል እንዴት ሲሳደብ። እንድንም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም። የተከበራችሁ ኮፒ ኔትወርክ አድማጮች እና ተመልካቾች እንደምን ሰንብታችኋል? በጽናት አብራችሁን በመቆየት ከጽናት ወደ እናንተ የምናደርሰውን የዛሬውን አጠር ያለ መረጃ እንድታደምጡ በአክብሮት ጋብዛለሁኝ። እንደምታውቁት ባሳለፍነው ሳምንት በሰላሌ በፋኖ ታጣቂዎች እጅግ አሳዛኝ ዘግናኝና አሳፋሪ በሆነ ድርጊት እንደ በግ አንገቱ ተቀልጦ እንደ አንገቱ ታርዶ ለተሰዋው የኦሮሞ ወጣት የተሰማኝን ጥልቅ ሐዘን ለመግለጽ የዘገየው አይመስለኝም። አድማጮቼ እና ተመልካቾቼ፣ ፋኖና በተለይ የአማራ ኢሊቶች ጽንፈኛ ሚዲያዎቻቸው፣ ነውረኛ ቡድኖች እንጂ የአማራ ህዝብ አካል አይደሉም። በአይነኝ አድማጮች ተመልካቾቼ፣ ካሁን በኋላ ለአማራ ህዝብ ከፋኖና ከአንዳንድ ጥቂት የአማራ ጽንፈኛ ኢሊቶችና ሚዲያዎቻቸው በላይ የሚከፋና የሚከረፋ ጠላይህን ቦርኮ ነው። አሁን ለምሳሌ አማራ ጤሮ ህዝብ ነው። ፋኖ ህዝብ ነው። ተግባባ። ወያኔ ህዝብ ነው። ወያኔ ወያኔ በደል ደርሶብኛል ብሎ የወጣ ህዝብ ነው። ህወሓት ፓርቲ ነው። ልዩነቱን የማያውቁ ሰዎች ናቸው። ብዙ ጊዜ እንትን የሚሉት አንፋን ነው ህዝብ ነው። የአማራ ሊትን ጠርጥ የትኛውን አማራ ልትወድ የትኛውን አማራ ልትወድ ነው? ስለዚህ እንደዚህ እንትና ማሳያቸው የተከበራችው በመላው ዓለም ላይ ያላችው የዝ ሚዲያ ኔትወርክ አማራ ክልል ጄኖሳይድ ተፈጽመዋል ወይ ብሎ እየጠየቀ ነው። የለም ይላል። ዛሬ መለስ ብለን ወደኋላ እንዲሁም ዛሬ ላይ በተለይ የአማራ ኤሊቶች አክቲቪስቶች እና ሚዲያዎች እየነዙ የነበሩትን የጥላቻ የሀሰት ትርክት ዛሬ የቀጠሉበትን ይህንን የሀሰት ትርክት አስመልክቶ አጠር ያለ መረጃ ወደ እናንተ አደርሳለሁኝ። አብራችሁን በመቆየት እንድታደምጡኝ በተለመደው አቅሮት ጋብዛለሁ። አባትን ዛዛ ዱቄታም ተናገር ካካ ትላንትና፣ አብይ ሙሴያችን ነው አብይ አህመድ አሻጋሪያችን ነው ንጉሳችን ነው እያልክ ከሰማይ በታች ከምድር በላይ አብይ አህመድ አሊን እያሞካሽሽ ትግራይ ሲል አልነበር? ትግራይ ውስጥ ትሎ አልነበር? ትግራይ የመጣ ጊዜ ለሶስት ጦርም ቢሆን አብይ ንጉሳችን ነው፣ ለውጥ መጥቷል ስትሉ አልነበር? የአማራ የአማራ ብቻ ነው የሚታየው። የአማራ ልጆች ኢትዮጵያን ሲል ይወዳሉ። አማራ ኢትዮጵያ ሲባል ደግሞ አይፈላ። የኦሮሞ ፖለቲከኞች እና የትግራይ ፖለቲከኞች ልክ ኢትዮጵያ ሲባል ደማቸው ይፈላል። አብዛኛው እኔ ለምን ግራ የሚገባኝ እሱ ነው፣ ጸባቸው ከኢትዮጵያ ነው። ጸባቸው ኢትዮጵያውያን ኢትዮጵያን ማለት ኢትዮጵያን ያለ በሙሉ አማራ ይደግፋል ይደግፋል። የአማራ ትልቁ ዊክነሱ ኢትዮጵያን ያለ በሙሉ ወዳጁ ይመስለዋል። ስለዚህ ብዙ ጊዜ በፖለቲካ ቁማር ተበልቶ እያንዳንዱ ይጫወትበታል እየመጣል። ለምን ኢትዮጵያዊነትን በጣም አድርጎ ስለሚወድ አሁንም ቆራጣ ካርታ የሌለው የአማራ ልጅ ብቻ ነው ከሶስቱ ፖለቲከኞች ከኦሮሞ ፖለቲከኛ ከትግራይ ፖለቲከኛ ከአማራ ፖለቲከኛ ቆራጣ ካርታ ይዞ የማይሽከረከረው በአሁኑ ሰዓት እራሱ ያማራ ልጅ ሄዶ ሲናገርስ መነሻችን አማራ መድረሻችን ኢትዮጵያ ነው የሚለው አንድም ቀን እንደዚህ ብለው አያውቁም። እንደዚህ አይነት ፕሪንስፕል የኦሮሞ ፖለቲከኞች የላቸው፣ የትግራይ ፖለቲከኞች የላቸው። ቆራጣ ካርታ አንገታቸው አርገው የሚሽከረከሩ የኦሮሞና የትግራይ ፖለቲከኞች ናቸው። የሀገር ጠል ናቸው። ሀገር ወዳድ አይግር ፖለቲከኞቹ አብዛኛዎቻቸው በተለይ የትግራይ ፖለቲከኛ ቀንደኛ ኢትዮጵያ ጠላት፣ የትግራይ ፖለቲከኛ ኢትዮጵያን አይወድም። ለምን ቁልቋላ ማንተ ጋር ይመጣል ወይ? ትግራይ ላይ መጥቶ የሚኖር አለ ወይ? ትግራይ ላይ መጥቶ ብዙ ነገር ያደረገ? አታስገቡም፣ አታስጠቡም። እናንተ ሲደዳችሁ ኢትዮጵያዊ መንግስት ስትሆኑ መንግስት ካልሆናችሁ ደግሞ ሆኖ ሲመጣ፣ የአማራ ልጅ ነው ከማንም በላይ የተቀበለው። የአማራና የአዲስ አበባ ልጆች ማንም አልተቀበለውም ነበር አብይ፣ የመጀመሪያ የተቀበለው የአማራ ልጅ በቃ። ኢትዮጵያን የሚል መጣ። ዘረኝነት ይጥፋ ብሎ የመጣው እሱ ነው። አሁንም አንቀጽ ሰላሳ ዘጠኝ አንቀጽ ሰላሳ ዘጠኝ ይሰረዝ ቢባል እምቢ እምትለው ቁልቋላማ ህወሓትና ኦነግ ነው። አንቀጽ ሰላሳ ዘጠኝን ይፈልጉታል ለምን የእነሱ ፖለቲካ ካልሰራ ህዝብ በሰላም መኖር አይችልም የአማራ ልጅ ኢትዮጵያ እንድጠፋ ፍላጎቱም አይደለም ሆኖም አያውቅም የአማራ ፖለቲካ ኢትዮጵያ እንድትቀጥል እንጂ ኢትዮጵያ እንድጠፋ አይደለም የእናንተ ርካሽ ፖለቲካ ለግል ጥቅማችሁ ስትሉ ህዝብም እንወክላለን እያላችሁ እምትበሉ ናችሁ ለዛ ነው እንዳንተ አይነት ዝብዝቡ አፈሩ ጆንያ ጆንያ ሚጥ ሚጣ አድርግል፣ ምድሩ መሬቱን ሚጥ ሚጣ አድርግል፣ እያልኩ አባ ህፃን የተባለን ዲያብሎስ የሰይጣን ቁራጭ እንዳለ ብታመጣ ይህን ቆሻሻ

የሚታወቀው የትግራይ ሕዝብ የጀግንነት ምልክት የሆነው ሕዝባዊ ወያኔ ሓርነት ትግራይ ዛሬ ወሳኝ መግለጫ አውጥተዋል። አድማጮች መግለጫውን የመግለጫው ፍሬ ነገር ባጭሩ ይህን ይመስላል። አድማጮቼና ተመልካቾቼ ሕዝባዊ ወያኔ ሓርነት ትግራይ ሕወሓት ጌታቸው ረዳን ከትግራይ ጊዜያዊ አስተዳደር ፕሬዚዳንት ስልጣኑ ማንሳቱን ዛሬ ባወጣው መግለጫ አስታውቋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአጠቃላይ አምስት የጊዜያዊ አስተዳደሩ የካቢኔ አባላትን፣ ሁለት የቢሮ ኃላፊዎችን እና ሰባት የዞን አስተዳዳሪዎችን ከኃላፊነት ማውረዱን ዛሬ ባወጣው መግለጫ ገልጿል። ከኃላፊነታቸው የተነሱት ሰዎች ከዛሬ ጀምሮ ጌታቸው ረዳን ጨምሮ የክልሉን ጊዜያዊ አስተዳደር መምራት እንደማይችሉ የገለጸው ህዝባዊ ወያኔ ሀ ሰላም፣ ሰላም የተከበራችሁ በመላው ዓለም ላይ ያላችሁ፣ አሁንም የምናገረው ምንድን ነው? አሁንም እነግራቸው፣ እንደዚህ አይነት መርዘኞች ምን ይሆናሉ? ህዝብን እንደ ህዝብ የሚጠሉ ይኸው አፈር ከድሜ ይበላሉ። ተስፋዬ ገብረአብ አማራ እንዲጠላ መጽሐፍ የጻፈ የአማራ ህዝብ እንዲጠላ የኦሮሞ ህዝብ በጣም አርጎ አማራ እንዲጠላ የሰራ ነበር። ይህ አፈር ቀድሜ በልተዋል። ሁለቱ የአማራ ህዝብ ከተግባባ ከተግባባ ውጤቱ ቀላል፣ ካልተግባባ ጊዜ ይፈጫል። እንዲህ አድርጉ። የአማራ ልጆች ምናልባት ከገባችሁ ይቺን መልእክት ስሙ። ሂጓችሁን አቁሙ። ትክክለኛ አማራ ከሆናችሁ ፎከሳችሁ ህዝባችሁን ማዳን ይሁን። ህዝባችሁን ማዳን ላይ ሰው